አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ በመላው ዓለም የምትገኙ እህቶች ወንድሞች፣ ሰላም ናቸው። ዛሬ ደሞ ጥሩ ነበረ። ዛሬ

እንደምታወቅ ስራ ክብር ነው። ያበላል፣ ያጠጣል። ጎመን በወይ ማለት ነው። ቆስጣ እሱን ቆረጥረጥ አድርጌ ጠበስበስበስበስ ጠቅል ጎመን ጋር ለለቅ አረኩትና እንደዚህ ጠበስበስ አረኩት ጭምር አርጌ

እሳቷን ጨራረኩና ክሳሌን ድርግ አድርጌ ጀበናዬን ጣዳርኩና ምሳውን በሰላሳ ደቂቃ ውስጥ ጎመኑ፣ ሹሮ ሁሉም ተሳቅቶ ቀረበ። እንደምታዩት እያደረግኩ ነው። ጎመን ይጣፍጣል፣ ግን ያው ስታወጥ ቅል ጎመን እናንተ ዲ ብልቅ ይሆን እንጂ ጣምናው ይጣፍጣል፣ የለለ ነው እላችኋለሁኝ። እንደዚህ አድርጌ ምሳ አደራረስኩ። እሳቴን ጫርኩ፣ ክሳሌን አድርጌ ቡናዬን አፈላሁ ማለት ነው። ስልክ ይዘሹ ዋ ሽዋ ታለባል ቶሎ አደራረስኩ። ምድጃ ዴጌ እንጨት ዴጌ ማለት ነው። መብራት ስላልገባ ሰፈሬ በቃ በዚህ መልኩ ነው እንደምታውት አድርጌ ያቀረብኩኝ ላቸኋለሁ። ውድ ጓደኞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ።